ብዙ ሰዎች የመስቀልን ቃል ያውቃሉ፣ መስቀልን ይወዳሉ፣ የመስቀሉን ጌታ ግን ወደ ቤታቸው አያስገቡም። ለዚህ ነው ማንም ቢቀበለኛል። ለዚህ እኮ ነው ለተቀበሉት ሁሉ ግን የተቀበሉት ማለት ማለት ወስዶ የራስ አድርገው ስፍራ መስጠት ማለት እኮ ነው። ለተቀበሉት ሁሉ ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አይገርምም። መቀበል ስፍራን ያስቀይራል። መቀበል ህይወትን ያስቀይራል። መቀበል በህይወት ላይ የሚሆንን ልምምድ ያስቀይራል። ደጅ ቆሞ እንደሚያንኳኳ ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል ይላል። ይሄ ማዕድን አብሮ የመካፈልን አብሮ የመቀመጥን አብሮ የማሳለፍን ግብዣ መለኮት ለሰው ልጆች ሲሰጥና ያለን በር የኛ ነገር መግቢያ ነው። ወደኛ የመግባት ወይ ደግሞ ወደኛ የመምጫ መንገድ ነው። እዚህ ድረስ እግዚአብሔር ቀርቦ አንድ ሰው ቤት ውስጥ ገብቶ አብሮ ለማሳለፍ ምን ያህል እንደሚፈልግ የምናይበትና የምንረዳበት እግዚአብሔር ቃል ነው። ዛሬ አንድ ቃል ለው ማካፍላችሁ ለጌታ ተአምር ቦታ አዘጋጀው የሚል ነው። ሁሌ እንደምናውቀው እኛ ለእግዚአብሔር ጉብኝት፣ ለእግዚአብሔር አሰራር፣ ለእግዚአብሔር ተአምር ብዙ ጊዜ ቦታ ከማዘጋጀት ይልቅ ነገሩን መፈለግ ብቻ ነው። በውስጣችን ያህል በቃ ቢሆንልኝ፣ ቢደረግ፣ ቢመጣ እንላለን። ማንም ሰው ከባድ ነገሩ ሲያልፍ የሚመኘው ነገር ነው። የሰው ልጆች ከሚፈልጉትና ከሚጠብቁት በላይ ግን መለኮታዊ ዓለም የሰውን ልጆች መጎብኘት ይፈልጋል። እግዚአብሔር ሰውን መጎብኘት፣ እግዚአብሔር ሰውን ማሳረፍ ይፈልጋል። እጅ ያጠረች ነው ይላል እኮ። እጇ አጥራ ሳይሆን የእኛ ሀሳብ አጥሮ ነው። የእኛ ልብ አጥሮ ነው። የእኛ መንገድ አጥሮ ነው የእኛ ፍላጎት አጥሮ ነው እንጂ እግዚአብሔር እጅ እኮ ከማዳን አላጠረችም። በዚህ ማወቅ ያለብን የእግዚአብሔር እጅ አጥራ ሳይሆን እኛ ለሱ የምንከፍተው በር፣ እኛ ለሱ የምናዘጋጀው ስፍራ አለመኖሩ በህይወታችን ላይ ሊገለጥ ያለን የእግዚአብሔርን ጉብኝት በሙላት እንዳንለማመድ ያደርገናል። ራዕይ ላይ እንዳለው በር ላይ ቆም ያንኳኳል አለ። ከዚህ የቀረበ ጥሪ ምን አለ? ከዚህ የቀረበ ጉብኝት ምን አለ? በቃ ከዚህ ቀጥሎ ያለ ሰው በሩን ከከፈተለት ገብቶ አብሮ እንደሚያሳልፍ ነው። ሰው በሩን መክፈት ከቻለ ሰው ለመለኮት አለም ስፍራ ማዘጋጀት ከታለ መለኮታዊ ዓለም በዛ ሰው ህይወት ውስጥ መኖር መክረብ ወይም ደግሞ አብሮ ማሳለፍ ይፈልጋል። በመጽሐፍ ቅዱስ ላይ ለእግዚአብሔር አሰራር በርን የከፈቱ ስፍራን ያዘጋጁ ሰዎች በሙሉ ከመለኮት ዘንድ ጉብኝትን ተቀብለዋል። በኢየሱስ ስም ስፍራ በማዘጋጀት የተባረካችሁ ትሆኑ ዘንድ ስፍራ የማዘጋጀት እውቀትም መገለጥ የሚያገኛችሁ ዘንድ ጸልያለሁ። እኔ ከእሱ ጋር ገብቼ እበላለዋለሁ፣ ከፈተውን እንጂ እሱ ገብቶ ይበላል። ኢየሱስ ጌታ ነው። ስፍራን አዘጋጅለት። ነገርህን አስተካክልለት እንጂ እግዚአብሔር እዛ ገብቶ መክረም አብሮ መዋል ይፈልጋል። ስፍራ በማዘጋጀት ውስጥ እኔ በጣም የሚባርከኛ አንድ ቃል አለ። ሁለተኛ ነገሥ ምዕራፍ አራት ላይ ያለቃለሁ። ሁለተኛ ነገሥ ምዕራፍ አራት ከቁጥር ስምንት ጀምሮ ያሉን አነባለሁ። አንድ ቀንም ኤልሳዕ ወደ ሱነም ሄደ፣ በዚያም አንዲት ሀብታም ሴት ነበረች። እርሱም ምግብ እንዲበላ አጥብቃ ለመነችው። አስተውሉ፣ በሁለቱ ጥቅስ መካከል ያለው ራይ ሶስት ላይ መብላት የፈለገው ጌታ ነው። እዚህ ሁለተኛ ነገሥት ላይ ደግሞ የሱናማይቷ ሴት በጣም ትገርማለች። ጋባዥ እሷ ሆነች እንኳን መጦ ሊያንኳኳ ኤልሳ ማለት ግለሰብ አይደለም። ኤልሳ ማለት የመለኮት ድምፅ ድምጽ ነው። ኤልሳ ማለት እግዚአብሔር ኃይል ማለት ነው። ኤልሳ ማለት እግዚአብሔር ጉብኝት ማለት ነው። በዛ ሰመን ላይ የነበረ የእግዚአብሔር ድምፅ፣ የእግዚአብሔር መንገድ፣ የእግዚአብሔር ፈቃድ፣ የእግዚአብሔር ጉብኝት ማለት ነው። በሰፈሯ የሚያልፈው ኔን የመለኮት ጉብኝት ወደ ቤቷ እንዲገባ ጋበዘች። የሚገርመው አጥብቅ አለመነች ነው የሚለው። ራእይ ላይ ያለውስ አጥብቅ ሆነ የሚለው ነው። አረ በር ክፈቱ። ማንም በር ቢከፍትልኝ ገብቼ እበላለሁ። አያችሁ፣ መለኮታ የዓለም ስፍራ ይፈልጋል። የእግዚአብሔር አሰራር ቦታ ይፈልጋል። በልባችን ውስጥ በህይወታችን ላይ በአገልግሎታችን ላይ በቤተ ክርስቲያናችን ላይ እግዚአብሔር መስራት አለበት። ስፍራ የሚያዘጋጅለት ያስፈልገዋል። ስፍራ ለእግዚአብሔር ጉብኝት የሚያዘጋጅ ሰው ካለ እግዚአብሔር ይሰራል። በትውልድ መካከል ስፍራ የሚያዘጋጅ፣ በቤተሰብ መካከል ስፍራ የሚያዘጋጅ፣ በአገልግሎት፣ በቤተ ክርስቲያን መካከል፣ በማህበር መካከል፣ በህብረት መካከል ስፍራ የሚያዘጋጅ እንደዚህ ነው። በግል ህይወታችን ላይ ለመለኮት ጉብኝትና አሰራር ስፍራ ማዘጋጀት ትልቅ እና ወሳኝ ነገር ነው። ከዚያም ባለፈ ቁጥር ምግብ ለመብላት ወደ ቤቷ ይገባ ነበር ይላል። አጥብቅ አለመነች። ከዛ በኋላ ግን ይገባ ጀመር። አሁን እግዚአብሔር ጉብኝት ወደ ቤቷ በምን አብሬ እበላለሁ እንዳለ ራእይ ሦስት ላይ ያለው አይደል አብሬ እበላለሁ አለ። ትልቁ ነገር የጀመረው በመዐድ በመቁረስ ነው። አሁንም ጌታ እያለ ምንድን ነው በር ላይ ነኝ ክፈቱ፣ ገብቼ መዐድ ልብል፣ አብሬ አብሬ ልቀመጥ በእናንተ ማዕድ ስፍራ ብሬ ልቀመጥ። ብዙዎቻችን እኮ ጥያቄያችን ያለው ማዕድ ላይ ነው አይደለ? እስቲ ጌታ እንግዳ አሁኑ እናንተ ቤት ገብቶ ጎዳ ለሚባል ነገር ይኖራል። ስንጋብዘው በልካችን ነው፣ ሲገባ ግን በልኩ ነው። ኢየሱስ ጌታ ነው። ስንሰጠው ያለንን ነው። ሀሌሉያ! እኛ ጋር ግን ሲቀመጥ ያለውን ይሰጠናል። መንፈስ ቅዱስ ሲባረክ ኢየሱስ ክርስቶስ ጌታ ነው። ለዚህ ስኗ መሴት የመጀመሪያ ግብዣዋ ምን ነበር? እባክ አጥብቅ አለመነችው። እናና እባክ ማዕድ ከኛ ጋር ቁጥር ዘጠኛል ሴቲትም ባሏን እንዲህ አለችው ይህ አዘውትሮ በደጃችን የሚያልፍ ሰው ቅዱስ የእግዚአብሔር መሆኑን አውቃለሁ። ስለዚህ በሰገነቱ ላይ አንዲት ትንሽ ክፍል ቤት ሰርተን አልጋና፣ ጠረጴዛ ወንበርና ፋኖስ እናስገባለን። ከዚያም ወደ እኛ በመጣ ጊዜ ሁሉ ማረፊያ ሆኗለች። አሁን በማዕድ የተጀመረ ነገር ክፍል አዘጋጅተው ወደ ማስቀመጥ። ስለዚህ መዓድ የሚካፈልበት በዚህ ሂደት ውስጥ ብዙ ነገር እንደሆነ እርግጠኛ ነች። ይህ ሴት አስተዋይ ነች፣ ያየችው ነገር አለ። ቅዱስ የእግዚአብሔር ሰው እንደሆነ አስተውላለች። ኦልሬዲ ነቢይ እንደሆነ ነው የምታውቀው። አሁን ግን አብሮ በመዓድ በማሳለፉ ውስጥ በእሱ ላይ ያለን ልዩነት ተረዳች። ቅዱስማ የተለየ ነው አለች። በቃ የተለየ እግዚአብሔር ሰው ነው አለች። ክፍል ብናዘጋጅለት ምን አለ? ቦታ ብንሰጠዋል ብላ ከባልዬ ጋር ተመካከረች። ሰገነት ሰሩለት ይላል። እንዳይረበሽ አድርገው ከፍ ያለ ቦታ ላይ በእነሱ ነገር እንዳይረበሽ፣ በቤታቸው ጉዳይ እንዳይረበሽ ከፍ ያለ ሰገነት ሰሩለት። ሰው ባለፈ ቁጥር ማደር ጀመረ፣ እዛ መግባት ጀመረ። በሌላ ቋንቋ ምን ማለት ነው? ልክ እንደ አቢዳራ ቤት እግዚአብሔርን ታቦት ሶስት ወር ማስቀመጡ፣ አቢዳራ በዘመኑ ሁሉ ሰርቶ የማያውቀውን በረከት፣ በዘመኑ ሁሉ አይቶ የማያውቀውን ጉብኝት መካፈል ሆነለት። እንደዚሁ የሱነም ሴት ሰገነት ከባሏ ጋር ተመካከር አሰራችለት። በግብዣ የመጣው ይሄ ነብይ በእረፍት ቤቷ መቆየት ጀመር። የእግዚአብሔር አሰራር ስፍራ ማዘጋጀት ከመጣው ከመለኮት አሰራር ጋር አብሮ መዋሃድ፣ ከዛ መጠቀም መካፈልም ይሆንልናል። ሁሌ ሪቫይቫል የሚገለጥበት ትውልድ ስፍራን ያዘጋጀ ነው። የእግዚአብሔርን ተአምር የሚቀበል ትውልድ ስፍራን ያዘጋጀ ነው። የእግዚአብሔር ነገር የሚካፈል ትውልድ ስፍራን ያዘጋጀ ነው። ለእግዚአብሔር ጉብኝት፣ ለእግዚአብሔር አሰራር፣ ለእግዚአብሔር ነገር ስፍራ ማዘጋጀት ወሳኝ ነገር ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አንድ ቀን ኤልሳዕ ወደዚያ መጣ፣ ወደ ማረፊያ ክፍሉ በመውጣትም ጋደም አለ። አገልጋዩ ግያዝንም ሱነማይቱን ጥራት ማለት አለው። በጠራት ጊዜ መጣ፣ በፊት ቆመች። ኤልሳም ለእኛ ስትይ በጣም ተቸግረሻል፣ ምን እንዲደረግልሽ ትፈልጊያለሽ? የሚገርም ነው። ስፍራ ማዘጋጀት ከጉዳያችንን ከማንሳት ባለፈ ስለ ጉዳያችን የሚጠነቀቅን አካል በጉዳያችን ላይ የበላይ አድርጎ መሾም ነው። ለንጉሥ ወይ ስለ ሰራዊት ታዛዥ የምነግርሽ ጉዳይ አለን? ብሎ ጠየቃት። ሴቱ መለሰ። እኔ እኮ የምኖረው በገዛ ወገኖቼ መካከል ነው አለች። ኤልሳን ታዲያ ምን ይደረግላ? ሲል ጠየቀ። ጊያዝም ልጅ እኮ የላትም ባሏም ሸምግሏል አለ ኤልሳን፣ በል እንግዲህ እንግዲው ጥራት። እሱም ጠርቷት መጣ። በራፉ ላይ ቆመች። ኤልሳም የዛሬ ዓመት በዚህ ሰዓት ወንድ ልጅ ታቀፈለሻለ ። እግዚአብሔር ጉብኝት የከፈተችው ስፍራ በራሷ ሙከራ ያለመጣችውን ተአምር ወደ ቤቷ ለመጋበዝ ወደ ቤቷ ለማምጣት ወደ ጓዷ ለማምጣት ረዳት። ብዙ ጊዜ ሰዎች ወሳኝ በሚባል ሁኔታ ላይ መጮህ እንጂ ለመለኮት የሚመች ስፍራ ማዘጋጀት አይችሉም አያውቁበትም። ዛሬ በዚህ ቀን ላይ እግዚአብሔር እየመከረን ነው፣ ስፍራ አዘጋጁ እያለ ለእኔ ጉብኝት ስፍራ አዘጋጁ። ራእይ ላይ ያለችው ቤተ ክርስቲያን ራእይ ላይ ያለው ራእይ ላይ ያለው ድምፅና ሱነም ጋለ በጣም ይለያል። ራእይ ጋ ምን ያህል ፍላጎት እንዳለው ያሳያል። ግን የሚያንኮኮ እሱ ነው ሱነም ግን የተፈጠረው ሌላ ነው። እስኪያንኳኳ አይደለም የተጠበቀው፣ ተለምኖን የገባው ተለምኖ። ያኔ በኤማውስ መንገድ ላይ ሲሄዱ የነበሩት በእግዚአብሔር ቃል እውነት ልባቸው ሲቀልጥ የነበረ መጨረሻ ላይ ቤታቸው ሲደርሱ ግድ አሉት ይላል እኮ ወደ ቤት እንዲገባ እባክህ ግባ እና አብረን ራት ተቋረሳሉት። ገብቶም ራት እየበላ ባለ በሳለ እንጀራም ባርኮ ሲስ አይናቸው ተከፈተ ይላል። አያች የጋበዙት አይናቸውን ከፈተ። የሰሙት ነገር ልባቸውን ብቻ ነው ያሞቀው። ልብ ከማሞቅ ወደ አይን መከፈት ያስገባቸው ወደ ቤታቸው ያስገቡት፣ በቤታቸው ላይ ስፍራ ያዘጋጁለት ጉብኝት ነው። ሁላችንም ማስተዋይ የሆነ ለእግዚአብሔር አሰራ ስፍራ እናዘጋጅ ቦታ ይኑረን። ሃሌሉያ ለጌታ ጉብኝት ቦታ ይኑረን። እንደ ሱና መሴት ንሆን ግድም በለው ጌታ ሲያልፍ ዝም አንበለው። ሲያልፍ ዝም አንበል። የአይነ ሰውር እኮ እያለፈ እንደሆነ በሰማ ጊዜ ይላል በሰማ ጊዜ ዛሬ ማ አያልፈኝም አለ። በህይወቱ ላይ ስፍራ እናዘጋጀ። በጩወት የጀመረው የስፍራ ማዘጋጀት ጥሪ በህይወቱ ላይ አይን በመክፈት ተጠናቀቀ። የሚገርመው አይን ተከፈተ የሚባለው ነገር እኮ ቀላል እንዳይመስላችሁ። ከዛ በኋላ በህይወቱ ላይ የከፈተውን መምህር ማይቻል እያየው መሄድ ጀመረ። ህይወቱ ላይ ብዙ ነገሮች መለማመድ ጀመረ። ለምን እንደሚያልፍ ሰማ። ሰውን ያጋፈዋል ይጮሃል እሱ ግን እንደዚህ አለ የዳዊት ልጅ ሆይ ማረኝ አለ ወደ እኔ ቤት መምጣት አለባል በጣም በእስራኤል የሚታወቅ አንድ አጭር ሰውዬ ነበር ኢየሱስን ለማየት ዛፍ ላይ የወጣ ዘኬዎስ የሚባል ጌታ ኢየሱስን እያስተማረ ሳለ ቀና ብሎ አየው ሲያየው ጉጉቱ ገባው ማለት መሬትን ቁጭ ብሎ ከመስማት ይችላል ግን አለ በቃ ቁመቴ አይገድበኝም ያለ ነገር አይገድበኝም ይህን የመጣሁን መምህር አየው አለው ይህን የእግዚአብሔርን ጉብኝት እካፈላለዋል የሄደበት እርምጃ የከፈለ ዋጋ ወደ ቤቱ አስመጠው ውረድ አለው ወደ አንተ ቤት እገባ ዘንድ ግድላለሁ በሩቅ ለማየት ይመኝ የነበረውን በቤቱ አስተናገደው ዛሬ ስፍራ ማዘጋጀት ይሁን ይሆን ለእግዚአብሔር ጉብኝ ስፍራ የምናዘጋጅ፣ ጸሎታችን ሁሉ ስፍራ የሚያዘጋጅ፣ ድርጊታችን ሁሉ ስፍራ የሚያዘጋጅ የሚያልፍን ጌታ ከማውራት ባለፈ ወይ ጌታ እኮ አለፈ አደረገ ከማለት ይልቅ እቤት የገባ አሜን፣ አሜን፣ ህይወቴ ላይ ነገሰ። ብዙ ሰዎች የመስቀልን ቃል ያውቃሉ፣ መስቀልን ይወዳሉ፣ የመስቀሉን ጌታ ግን ወደ ቤታቸው አያስገቡም። ለዚህ ነው ማንንም ቢቀበለኛ ያለው ነው። ለተቀበሉት ሁሉ ግን የተቀበሉት ማለት ማለት ወስዶ የራስ አድርገው ስፍራ መስጠት ማለት ነው። ለተቀበሉት ሁሉ ግን ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መቀበል ስፍራን ያስቀይራል። መቀበል ህይወትን ያስቀይራል። መቀበል በህይወት ላይ የሚሆንን ልምምድ ያስቀይራል። በህይወታችሁ ላይ ስፍራን አዘጋጁ። ለመለኮት ጉብኝት ስፍራ ይኖራችሁ። ለእግዚአብሔር አሰራር ስፍራ ይኖራችሁ። ሀሌሉያ። መንፈስ ቅዱስ ሲባረክ እንደ ስኖ አማሴስ አስተዋይ እንሆን። ብዙዎቻችን ለብዙ ነገር ቦታ አለን፣ ለጌታ ግን ቦታ እናጣለን። ከንግግር ባለፈ በእውነት በማስተዋል ስፍራን አልቅለትም፣ ስፍራን አንተውለትም። በንግግር ውበት በንግግር ብዛት ብቻ ያለአንተ እንለዋለን፣ እንጂ ያለሱ የሚሆን ነገር የለንም። ለብዙ ነገር ቅድሚያ እንሰጣለን ለሱ ግን ቅድሚያ አንሰጥም። ሕይወታችን ላይ የምናሳልፈውን ጊዜ የምንወሰኑን ውሳኔ ተመልክተን ለማን ጊዜ እንደሰጠን ማወቅ እንችላለን። ስፍራ ስጡት። እያንዳንዱ ሕይወታችን ውሳኔ ስለምን እንደምናስብ፣ ማንን እንደምናስቀድም፣ ስለማን እንደምንጠነቀቀ መጠቆሚያ ነው። ስፍራ ስጡት። ስፍራ ስጡት። ክብር ለመንፈስ ቅዱስ ሲሆን በኢየሱስም ስፍራ የሚሰጥ ልብ ይኖራችሁ ዋናው እሱ ሆኖ ሳለ ሌላ ነገር ላይ እንድናጠንጠን የሚያደርጉ ሊመለክ የሚገባው ሊወደስ የሚገባው፣ ቅድሚያ የሚሰጠው የሚገባው እሱ ሆኖ ሳለ ሐሳባችንን ጊዜያችንን፣ አቅማችንን በሙሉ የበሉ ዓይናችንን ወደ ላይ ያደረጉ። ጳውሎስ ሲናገር የተሰቀለው ክርስቶስን ከፊልፍታችሁ ስዬ ነበር አለ። ለእውነት እንዳትታዘዙ አዜም ያደረገባችሁ ማን ነዋል። በህይወት ያሉ ነገሮች በሙሉ ቅድሚያ እንድሰጣቸው ይፈልጋል። ቅድሚያ ቅድሚያ ለዚህ ነው ራእይ ላይ ቅድሚያ የሚሰጠው እሱ ስላልሆነ ነው፣ አይደል ልግባ የሚለው። ቤት ያለኮ ልግባ አይልም። አስወጥተውታል ማለት ነው። ውጭ ሆኗል ማለት ነው። ውጭ ባይሆን ልግባ ይላል እንዴ አይልም። ለምን ያንኳኳል? እኔ እቤት ውስጥ ሆኜ ቤቱን አላንኳኳው። የማንኳኳው መግባት ወደምፈልግበት ወደዛ እንጂ በተለያየ ምክንያትና ሐሳብ አስወጥተ ነው ከሆነ ዛሬ እናስገባው። ቅድሚያ እንስጠው። ሕይወታችንን ዋና ለእሱ ንስጠው ሕይወታችን የበላይ እናድርገው። ትክክለኛውና ዋናውን ስፍራ አሳልፈን ሳልፈን እንስጠው እንስጠው። ምን እያሰብን ነው የምንውለው? ምንም ነገር ስናደርግ ቅድሚያ የምንሰጠው ለምንድን ነው? አያች ስፍራ ያልሰጠ ነው እሱ እንግዳችን ሆኖ አይቀጠልም። ዋናችን ሆኖ አይቀጠልም። በሕይወታችን ላይ የመጣውን ይህን ጌታ እውቅና በመስጠት ቅድሚያ በመስጠት እናክብረው።